እኔም አንድ ግጥም አለኝ፣ እሱንም ሰምተን ነው የዛሬ ቪዲዮ የምንጨርሰው? ስሙት እስቲ አንዴ። እንደዚህ ቃል የሚያስደስተኝ ቃል የለም የመስከረም ጌቱ በጣም አሚና አሚና፣ ተበላክ ተበላክ። ምንድነው መጽሐፍ ቅዱስ የያዘ ሁሉ እየተገደለ ነው? መጽሐፉን ደብቀው ማለት ባታውቅ ይሻላል ሲጀመር። ጴንጤ ሆኖ ይህንን ኢንትሮ ካላወቃችሁ ንስ ግቡ ተብለናል። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች፣ እንኳን ወደዚህ ቻናል በደህና መጣችሁ። በዛሬው ቪዲዮአችን፣ በዛሬው እንደ ክርስቲያን በተሰኘው ፕሮግራማችን እንደዚህ ቃል የሚያስደስተኝ የለም ያለችውን ወጣት ይሄ ካሜራማን እንዴት እንዳሳዘነኝ ልነግራችሁ አልችልም። ሲጀመር ጴንጤ ሆኖ ይህን መዝሙር ካላወቃችሁ ንስሐ ግቡ። ነብይ ጥላሁን ጸጋዬ የተነካበት ድንቅ መነካት የመስከረም ጌቱ ይህ ምን አይነት መዝሙር ነው የሚሉ ቪዲዮዎችን አካተን ከች ብለናል። እስከ መጨረሻው ድረስ ከቆያችሁ እርግጠኛውን የምነግራችሁ ትጠቀማላችሁ። ለዚህ ቻናል አዳዲስ ሰዎች ካላችሁ እንኳን ወደዚህ ቻናል በደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ እንደተለመደው ላይክ በማድረግ እንጀምራለን። ይሄ ካሜራማን እንዴት እንዳሳዘነኝ ልነግራችሁ አልችልም። ይሁት እስቲ ባይዘ ወይ ማለት ነው፣ ባይዘ። በነገራችን ላይ ከቪዲዮ በጣም ምርጥ ቪዲዮ ተሰርቶ ምናምን ወደ እናንተ ሲቀርብ መጠራጠር አለባቸው። ማብራቱ ሄደ እና ከጀርባው በጣም ብዙ ዋጋ ተከፍሎበታል። እንዴት ነው ማብራቱ እስከሚመጣ ድረስ እንግዲህ ተመልካቾች በትዕግስት እንዲጠብቁ ይሁን። እንደዚህ ነው ያው ልፋቱ ያለው እና ቪዲዮ በምንሰራበት ጊዜ ብዙ ቻሌንጆች እንዳሉ ፕሊስ እንድትረዱልን እንፈልጋለን። እና እንዲሁ በቀላሉ ቶሎ እንትን የሚባል እንዳይመስላችሁ በጣም ብዙ ዋጋ አለው ዋጋ መክፈል አለው ከጀርባው እና ይህንን በመረዳት እናንተ ደግሞ ላይክ በማድረግ ጎሜንቶችን በመጻፍ፣ የሚሆን ለሌሎችም ሼር በማድረግ ቢያንስ ድካማችን ፍሬ እንዲያፈራ የበኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ ላሳስባችሁ ወዳለሁ። በታላቅ ትህትና ማለት ነው። ቤተሰብ ነብይ ጥላሁን ጸጋዬ የተነካበትን ድንቅ መነካጥ በጥቂቱ ላስደምጣችሁ እንመለሳለን። ስሙት እስቲ አንዴ። መጽሐፉ ላይ ያለው ክርስትና ነው። እኔን የነካኝ ይሄ ኢየሱስ ነው። ልባችሁ ውስጥ ያለ የፈለገ አይነት ውጣ ውረድ ውስጥ ጥለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁ ትቀጥሉ፣ ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ መንደድን ካስጣለ የነበረን መነቃቃት ካስጣለ ወንጌል መስበክ ካስጣለ ጸሎት ካስጣለ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታውቅም ይሻላል። ምንም የጨምሮ ነገር የለም። በቃ አቦ አሚና ይመች፣ በእናትህ በእውነት በጣም የተባረኩበት ድንቅ ግጥም ነው። ላስደምጣችሁና እንመልስበታለን። ስሙት እስቲ አንዴ በእናታችሁ ወንጌልን ደብቄ ሥጋዬን ከሞት ከሚያድነኝ እሱ በእኔ ታይቶ አይደለም አንድ ሞት አስር ሞት ያገኘኝ። አሚና አሚና ተበላክ ተበላክ ምንድን ነው? መጽሐፍ ቅዱስ የያዘው ሁሉ እየተገደለ ነው። መጽሐፉን ደብቀው ማለት ማለት ሞትን ፈርቼ ይሄን ልደብቀው እንዴት ብታ ራፍን ሞልተ ደብቀው ብለ የምትናገረው እንዴት ብታስብ ነው እንዴ? የምትለኝ ወንጌልን ደብቄ ሥጋዬን ከሞት ከሚያድነኝ እሱ በእኔ ታይቶ አይደለም። አንድ ሞት አስር ሞት ያገኘኝ እንዴ፣ አትበለኝ። አንድ ነገር ልንገር፣ ሞት መጣ እያልክ ልታስፈራራኘት ሞክር። እኔ ክርስቲያን ነኝ፣ ሞትን አልፈራው። ሞት ደግሞ ቢመጣ ሞትን ቆሜ ነው እንጂ ሞች አልጠብቀው አልደብቀው ሲጀመር ጴንጤ ሆኖ ይህንን ኢንትሮ ካላወቃችሁ ንሳ ግቡ ተብለናል። እስቲ ተመልክተን እንመለስበታለን። እርግጠኛንም ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ቼክ ለማድረግ ያህል መዝሙሩ ምን የሚል ነው? ዘማሪውስ ማን ነው? እስቲ ግምታችሁን ኮሜንት ላስቀምጡልኝ፣ ያነባዋለሁ። የመስከረም ጌቱ በጣም የምወደው መዝሙር ነው። ይህንን መዝሙር ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እንደገና እንድትሰሙትና እንድትባረኩበትም ጭምር ነው። ከዛ እንደምላችሁ አሰባለ አብረን ከዚህ መዝሙር ይህን መዝሙር ዘምር ወዳጆቼ እኛ የሚያምርብን ያለ ኢየሱስ አያምርብንም። ያለ ኢየሱስ ምንም ነን ታውቃላችሁ። ድምቀታችን፣ ውበታችን፣ ክብራችን፣ ስማችን፣ ሁሉ ነገራችን ነው ኢየሱስ። ያለ እሱ አያምርብንም። ያለ እሱ በቃ ምንም ነው። ያለ ኢየሱስ ባዶ ነው። አሳ ከውሃ ውስጥ ወጥቶ ከውሃ ውጭ ወጥቶ እንደማይኖር ልክ እንደዛ እኛም ያለ ኢየሱስ ምንም ነን። መኖር አንችልም። ህይወታችን ህይወት አያምርንም። መኖር ወወህይወት መኖር ዋ ዋ ያሰኛል። ታውቃላችሁ ውሃ ጣዕም የለውም ከለር የለውም እንደሚባል ልክ እንደዛ ህይወት ትርጉም የለሽ ይሆናል ያለ ኢየሱስ ሲሆን እና ኢየሱስ ነው ድምቀታችን፣ ኢየሱስ ነው ውበታችን፣ ኢየሱስ ነው ክብራችን። ሁለ ነገራችን ማን ነው? ኢየሱስ ነው። እስቲ ኮሜንት ላይ ኢየሱስ ብላችሁ ጻፉ። እንደዚህ ቃል የሚያስደስተኝ የለም ያለችውን ሊንዳ፣ የተናገራችሁን ነገር ሰምታችኋል። እስቲ በጥቂቱ ላስደምጣችሁና እኔም አንድ ግጥም አለኝ፣ እሱንም ሰምተን ነው የዛሬ ቪዲዮ የምንጨርሶ። ስሙት፣ ስቲ አንዴ። እንደዚህ ቃል የሚያስደስተኝ ቃል የለም። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። አንድ ግጥም አለኝ። ሞት ከልክሏቸው በህይወት እንዳይኖሩ ከመቃብር በታች በነበር የቀሩ ካህናት የሆኑት ብዙዎች ነበሩ። እርሱ ግን ኢየሱስ እስከ ዘላለም ድረስ ሊያማልድ ዘንድ ለዘውትር ስለሆነ በህይወት የሚኖር አማላጅ ነው ያለ ጥርጥር። እንግዲህ ቤተሰብ የዛሬ ቪዲዮ እስከሆነ ይመስል ነበር። በዛሬ ቪዲዮ እንደተባረካችሁ እንደተጠቀማችሁ አልጠራጠርም። በቀጣይ ጊዜ በሌላ ቪዲዮች እስከምንገናኝ መልካም ጊዜ እንዲሆንላችሁ የተመኘው፣ ምናልባትም ይህንን ቻናል ሰብስክራይብ ሳታደርጉ ካላችሁ ሰብስክራይብ እንድታደርጉ አሳስባችኋል። ይህም ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረጋችሁን እንዳትረሱ። ውድ ጊዜያችሁ ሰውታችሁ እስከ መጨረሻው ስለተከታተላችሁ በጣም ነው የማመሰግነው። በቀጣይ እንገናኛለን። ይመቻችሁ።